የሁስ ቲዩብ እንግዲህ ብዙ ጊዜ ሲገለገለበት የነበረው ሱቁ እንግዲህ ይሄን ይመስል ነበር። የታሁን በፊቱ ይሄ ሱቁ ከመታደሱ በፊት ፍክት ድምቅ ያለ የሚያምር አረቢያ መጅሊስ ተሰርቶበት የነበረ ነው ማለት ነው። አሁን ደግሞ ሱቁ ታድሶ ምን እንደሚመስል እና በፊት ምን እንዴት እንደነበረ እንግዲህ አብረን እናየዋለን ማለት ነው። ተመልካቻችን ጠፍቼ ነበረ። እንግዲህ የጠፋሁትም ትንሽ አሞ ነበረ አሞኝ እንግዲህ ሆዴንም ሱቄንም አዲሼ መጥቼ ያለው፣ እስኪ ተመልከቱት። አዲሱ ሱቃችን እንግዲህ ያው በፊት ስንጠቀምበት የነበረውን በዚህ በምታዩት መልኩ አዲስ ነው። ሌላው በተሰተ ነው ይዘን መተናል ማለት ነው። ተመልካቻችን፣ ይሄ ያነጠፍንበት አረቢያን መጅሊስ የራሱ ምንጣፍ ሰላለው ነው እንጂ ምንጣፍ ራሱ የማያስፈልገው ጽድት ፍክት ያለ አረቢያን መጅሊስ፣ ለመስራት ደግሞ ውጭ ላይ መልፋት የማይጠበቅብን፣ ውስጥ ላይ ቤት ውስጥ ጽድት ፍክት አድርገን የምንሰራበት አዲሱ የሆስቲዩ የከሚሴው ሱቅ እንግዲህ ይህን ይመስላል ማለት ነው ተመልካቻችን እናንተ እንግዲህ በህመም ምክንያት ለአንድ ወር ጠፍቻለሁኝ ጠፍቼ እንዳልቆይ ብዬ ነው። አሁንም ፊኒሺንጉን እቃ አስገብቼ ሳልጨርስ ነው ማለት ነው ወደ እናንተ የመጣሁት። ስለዚህ ቪዲዮችን እስከ መጨረሻ ድረስ ተከታተሉ፣ አብራችሁን ቆዩ። አሰላሙ አለይኩም ወረሕመቱላሂ ወበረካቱሁ። ውድና የተከበራችሁ ቻናላችን ተከታታዮች እንዴት ናቸው? አልሐምዱሊላሂ ረቢል ዓለሚን ደህና ነን ተመልካቻችን። ከአንድ ወር ቆይታ በኋላ እንግዲህ ዛሬም በአረቢያ መጅልስ ቪዲዮ ተመልሼ መጥቻለሁ ተመልካቻችን የጠፋሁት እንግዲህ ተመልካቻችን ድንገት እንግዲህ አጥንካና አይባልም ህመም አጋጥሞኝ ነበረ መጠነኛ ሰርጀሪ አድርጌ ለዛ ነው የጠፋሁት ማለት ነው ስጠይቁኝ ለነበራችሁት እና ወንድሞቼ አላህ ጀዛችሁን ይክፈላችሁ ክፉ ነገር አይንካችሁ አሁን አልሐምዱሊላህ ረብ ዓለሚን ተንስቼ እንግዲህ እዚህ ደርሻለሁ ማለት ነው ተመልካቻችን እንግዲህ ከመታመሜ በፊት ትንሽ ያው እንግዲህ ሱቃችንን የማደስ ስራ ጀምሬ እንግዲህ ሱቁን ሳልጨረስ እኔም ታመምኩኝ ከዛ በኋላ እንግዲህ ሱቁ አለቀ ማለት ነው ተመልካቻችን እስኪ እንግዲህ ይሄ የምታዩት አሁን ያለሁበት ቦታ ከሚሴ እንግዲህ ብዙ ጊዜ የአረቢያን መጅሊስ ቪዲዮ እንሰራላችሁ አብዛኛውን ጊዜ እዚ ከሚሴ ሱቃችን ነው ወይንም ደግሞ ቤታችሁ ተነጥፎ ነው ማለት ነው ተመልካቻችን ስለዚህ እንግዲህ እስኪ እዚ ከሚሴ ያለው ሱቃችን ታሁን በፊት የተሰራ ከመታመሚ በፊት ቤቱ ከመፍረሱ በፊት የተሰራ ቪዲዮ አለ እሱም ቪዲዮ አሳይቻችሁ እመለሳለሁ ከዛ ከቪዲዮ በኋላ ደግሞ አሁን የምገኝበትን ይሄን አዲሱ ሱቃችን እስኪ እንዴት አድርገን እንዳስተካከል ነው ምን እንደሚመስላት አሳያችኋለሁ። የሚያምር አረቢያን መጅሊስ አንጥፈንበታል። ሁሉን ነገር አሳያችኋለሁ። አሁን ቪዲዮአችን እስከ መጨረሻ ድረስ ተከታተሉ። ለዚህ ዩቲዩብ ቻናል አዲስ ሆናችሁ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ ቤተሰቡ ሀሳብ አስተያየታችሁን ጻፉልን። ማዘዝ የምትፈልጉ እህትና ወንድሞቻችን፣ አረቢያ መጅሶቻችንን የምንሰራው አዲስ አበባ ነው፣ ሰርተን የምንጨርሰው ማለት ነው። ከአዲስ አበባ እስከ ከሚሴ ድረስ ወደ ሰሜን ለሚጫ ነው። ከአዲስ አበባ እስከ ከሚሴ ድረስ ጭነን እናመጣለን። ከሚሴ የሚገኘው ሱቃችን ቤታችሁ አረቢያ መጅሊሱን አንጥፈን ቪዲዮ መስራት የማንችል ከሆነ እዚህ እንግዲህ አንጥፈን ቪዲዮ ሰርተን ለእናንተ ለተመልካቾቻችንም እናሳያለን ለባለእቃውም እናሳያለን ማለት ነው። ወይንም ደግሞ ቤታችሁ የሚሰራ ከሆነ ቤታችሁ ወስደን እንሰራላችኋለን ማለት ነው ተመልካቾች። ስለዚህ ማንኛውም ትራንስፖርት የሚገባበት ቦታ ሆናችሁ ዘዙን ቁጥራችን ከስር ይገኛል። በዋትሳፕ እና በኢሞ ቁጥራችን አናግሩን። እኛ ደግሞ ወስደን ቤታችሁ እናስረክብላችኋለን ማለት ነው። እስኪ እንግዲህ ካሁን ባለ ሀያ ቲክነስ አረቢያን መጅሊስ ሁን በፊት የሰራውትን አሳያችኋለሁ እሱን ተከታትላችሁ እዚህ ጋር የምታወጥ አረቢያን መጅሊስ ስምንት ሜትር ከአስራ አራት ነው ማለት ነው ተመልካቻችን፣ ምክንያቱም እዚህ ጋር ያለው ሁለት ነው ብያችኋለሁ። ከዚህ ጋር ሶስት አራት አምስት ስድስት ሰባት ስምንት ከአስራ አራት ማለት ነው የሚሆነው ስለዚህ እዚህ ጋ የምታወጥ አረቢያን መጅልስ ስምንት ሜትር ከአስራ አራት ሰንቲም የሆነ አረቢያን መጅልስ እንግዲህ በዚህ በምታዩት ትንሽ ቦታ ላይ አንጥፌ ለመልክም ለዲዛይንም ለየት እንዲል አድርጌዋለው ማለት ነው። እህታችን ቤት ሲነጠፍ እንግዲህ በዛሁ መልኩ ነው የሚነጠፈው ማለት ነው ተመልካቻችን። ሳሎናችሁ ጠባብም ቢሆን በሁለት ኮርነር አድርገን ማንጠፍ እንችላለን። ጠባብ ከሆነም ደግሞ የምትፈልጉት በአንድ ኮርነር ከሆነ ደግሞ በአንድ ኮርነር አድርገን ማንጠፍ እንችላለን። ይህንን እዚህ ጋ ያለውን ኮርነር ተውና ይህን ወሁለት ሜትር እናደርገዋለን ማለት ነው ተመልካቻችን። ስለዚህ በብዙ በምታዩት መልኩ ሰርተናል ማለት ነው። ሌላው ነገር ይሄኛው አረቢያን መጅልስ ደግሞ የሚሄደው ተመልካቾቻችን ወደ ቃጩር ነው። ቃጩር ማለት ከከሚሴ ወጣ ብላ ያለች ከተማ ማለት ነው። ስለዚህ ቃጩር ከተማ ነው የሚሄደው። እንግዲህ ሁሌ እንደምለው አረቢያን መጅልስ እኛ ጋር ስታዙ፣ ከላይ ያለውን የልብስ ዲዛይኑን እናንተ በምትፈልጉት አይነት ልብስ ዲዛይን መቀየር ትችላላችሁ። ይሄ ልብሱ ከሰለቻችሁ ይሄ ልብሱ መቀየር ትችላላችሁ። አውልቃችሁ ማጠብ ትችላላችሁ። አውልቃችሁ በምታጥሙበት በመጣጠብበት ሰዓት ደግሞ ደሞ ቦንድዳችን ጥንካሬው እንዴት ይሆንልናል ብላችሁ ካሳሰባችሁ ተመልካቻችን እኛ ጋር የሚሰሩ ቦንድዶች ጥንካሬያቸው ከድንጋይ የማይተናነሱ ናቸው ማለት ነው። ወደ ታች የሚገቡ የሚሰርግ ነገር የሌላቸው ውስጣቸው ላይ ደግሞ የተለየ የሚያሰሙት ድምፅ የሌለ ነው ማለት ነው። እንደምታወት ሁሉም ላይ የሄድኩ ማሳያችሁ ሁሉም አንድ አይነት መሆናቸውን እንድታውቁ ነው። እኔን የሚያክል ሰው እንግዲህ እንደዛ እየዘለለባቸው ወደ ታች የሚሰርግ የሚሰምጥ ነገር የለም። ይሄንን አሁንም እንደምታዩት እንደዛው እየዘለልኩበት ምንም የሚነቃነቅ የሚሰርግ ነገር የለም ማለት ነው። ተመልካቻችን ይሄ እንግዲህ ያያችሁት አረቢያን መጅሊስ በእህታችን የልብስ ምርጫና ዲዛይን ነው ማለት ነው የተሰራው። ለእናንተ ለተመልካቾቻችን ደግሞ የሷን የልብስ ከለር እኛ ያምራል ብለን ስላሰብን ደግሞ ለተመልካቾቻችን የልብስ ከለሩን እንድታዩት ብዬ ቪዲዮ ይዤላችሁ መጥቻለሁ። አነጣጠፉን ደግሞ በሁለት ኮርነር አድርጌ ቅርብ ለቅርብ እንደምታውት በሁለት እጄ ኮርነሮቹ እንደዚህ ነካቸዋለሁ ማለት ነው። በጣም ቅርብ ለቅርብ የሆነ ቦታ ላይ ነው የተቀመጡት ማለት ነው ተመልካቻችን። ስለዚህ ሳሎናችሁ ጠባብ ነው ብላችሁ አታስቡ። እኛ በሳሎናችሁ ልክ ሰርተን ልክ ልብስ ነዶ ልብስን ቆርጠን አጭር ሰውም ላይ ረጅም ሰውም ላይ ወፍራምም ቀጭንም ላይ እንደሚሰፋው እኛ ደግሞ ሳሎናችሁን መጥነን አይተን በሱ ልክ ሰርተን በዚህ በምታዩት መልኩ ፍፋ አድርገን አምጥተን ለቤታችሁ እናስረክባለን ማለት ነው ተመልካቻችን። እሺ እንግዲህ ተመልካቻችን እንደምታዩት እንግዲህ ይሄ የምታዩት አረቢያን መጅሊስ ቤቱ ሱቁን ከማደሳችን በፊት የሰራ ነው። አረቢያን መጅሊስ ቪዲዮ ነው ማለት ነው። ስለዚህ ቤቱ ሳይሰራ በፊት እንደዚህ ነበረ። ብዙ ጊዜ የምታውቁት ስቲው ላይ የሚሰሩ አረቢያን መጅሊሶች ይህንን ይመስሉ ነበረ። እንግዲህ አሁን ይሄን ቦታ እንግዲህ ቻው ቻው ብለን ነው ወደዚህ ተዘዋውረናል። መግቢያ ላይ በነገርኳችሁ መሰረት እንግዲህ ሱቃችን ውጭ ላይ ቪዲዮ የምንሰራበትን ቦታ አይታችሁታል። በረንዳ ላይ ነበር ቪዲዮ የምንሰራው ዳርና ዳሩ በሸራ አድርገ ነው ማለት ነው። አሁን ደግሞ እንግዲህ ከሚሴ ያለው ሱቃችን ወደዚህ ወደምታወቱ ሁኔታ ተቀይሯል ማለት ነው። ተመልካቻችን በፊት እንግዲህ በደምብ አይታችሁ ከሆነ ሌላ ቪዲዮ ላይ ካያችሁት እዛ አካባቢ መስኮት ነበረ። እዛ አሁን አረቢያን መጅሊስ ፈርኒቸር የሚለው ጋር እዛ አካባቢ ነበረ መስኮቱ የነበረው። ከዛ በኋላ እዛ ዳር ላይ ደግሞ ትንሽ በር ነበረች እና ቪዲዮ ከመስራት አንችልም ነበረ ተመልካቻችን እዚ ጋር ደግሞ የምታወት እዚ ጋር ግርግዳ ነበረ እዚ የምታወት ቦታ ላይ ግድግዳ ነበረ በምታውቅ ሁኔታ እንግዲህ ሁን ይሄ ግድግዳ ተንስቷል ማለት ነው። እዚህ ጋር የነበረው መደርደሪያ ወዲያ ወስደነዋል ማለት ነው። እንደምታውቅ ታችን የተደረደረው ዳር ላይ ነው። አረቢያን መጅሊስ ቪዲዮዎችን ለመስራት ደግሞ እዚህ ቦታ ላይ ምቹ ቦታዎችን አመቻችተን እንግዲህ ሱቃችንን አድሰን ጨርሰናል ማለት ነው። ተመልካቻችን እንደምታውቅ ዛሬ ባለ ሀያ ቲክነስ ወንድድ በወንድድ የሆነ በከፋይ ጨርቅ በአበባ የተሰራ አረቢያን መጅሊስ እንግዲህ በምታውቅ መልኩ አንጥፈንበታል ማለት ነው። ስለዚህ ልክ እንደታሁን በፊቱ አረቢያን መጅልሶቻችንን በረንዳ ላይ እንግዲህ በዝና በዝ ሸር አድርገን እንሰራላችሁ ማለት ነው። እንደምታዩት ቤት ውስጥ በዚህ በአማራው ሁኔታ እንግዲህ ለእናንተ ለተመልካቾቻችን እናቀርብላችኋለን። የተለያየ የመጅልስ አይነቶችን ቪዲዮ እንሰራላችኋለን ማለት ነው። ተመልካቾቻችን ማንኛውም ቦታ ሆናችሁ እዘዙ። እንደምታዩት ነው። የሚያምር ነው። በጣም የሚያምር ፍክት ድምቅ ያለ አረቢያን መጅልስ ነው እንደምታዩት ማለት ነው። በከፋ እየተሰራ አበባ እያንዳንዱ ላይ በአበባ ነው የተሰራው ባለሃያ ቲክነስ ነው። ቦንድል በቦንድል ባለሃያ ቲክነስ ማለት እንግዲህ ተመልካቻችን ይሄ የምታውት ነው። ባለሃያ ቲክነስ ማለት ምን ማለት ነው ብላችሁ ለምጠይቁኝ እህትና ወንድሞቻችን ደግሞ ባለሃያ ቲክነስ ማለት ከፍታ ነው። ለምሳሌ አንድ ፍራሽ ቤት የምንጠቀመው ኖርማል ፍራሽ ከፍታው አስራ ሁለት ሳንቲም ነው። ይሄ የምታውት አረቢያን መጅሊስ ባለሃያ ቲክነስ ካልን ደግሞ ከዛ ከፍራሹ በስምንት ሳንቲም ይበልጣል ማለት ነው። ስምንት ሳንቲም ይበልጣል ማለት ነው። ቲክነስ ማለት ይሄ የምታዩት ነው ማለት ነው ተመልካቻችን፣ ይሄ ከመሬት ያለው ይሄ ከፍታው ነው ማለት ነው። ስለዚህ ይሄ ቲክነስ ይባላል። ቲክነስ ማለት ይሄ ነው። ይሄ የምታዩት ባለ ሀያ ቲክነስ ነው። ባለ ሀያ አምስት ሲሆን ከዚህ ትንሽ ወደ ላይ ከፍ ይላል። ባለ ሰላሳ ሲሆን ከፍ እያለ ይሄዳል ማለት ነው። ባለ አርባም ሲሆን ልክ እንደዚያው ይሄን ሁለት ነው የሚሆነው ማለት ነው። ከዚህ የበለጠ ወደ ሰማይ ከፍ ይላል ማለት ነው ተመልካቻችን። ስለዚህ ይሄ ባለ ሀያ ቲክነስ ወደ ቆላዲ ከተማ የሚሄድ አረቢያን መጅሊስ ነው ማለት ነው። ቆላዲ ማለት ሐርቡ ሳይደረስ ከዚህ ወደ ደሴ እየተሄደ ሀርሙ ሳይደረስ የምትገኝ ቦታ ናት ማለት ነው። ወደ ቆላ የሚሄደው እስኪ አረቢያ መጅሊስን ውበቱን እንዴት እንዳያችሁት ሀሳባችሁን ሀሳብ መስጫው ላያሳዩ እንደምታወት መካከል ላይ የተቀመጠው ሞኬት ደግሞ ተመልካቻችን፣ ብዙ ጊዜ እኔም እናገራለሁ፣ የቤታችሁ ምንጣፍ ካለ አረቢያ መጅሊስ ስታዙ ምንጣፋችሁን ፎቶ ላኩልን ከእሱ ጋር ማች የሚያደርግ ነገር እኛ አብረን እንሰራላችኋለን። የቤታችሁ መጋረጃ ካላችሁ እናንተ ቤት ጋር ማች የሚያደርግ ነገር መጋረጃ እኛ መርጠን እንሰላላችኋለን ማች የሚያደርግ መጅሊስ መርጠን እንሰራላችኋለን ስለዚህ ቤታችሁ ያለ ነገር ካለ ወጪ አታውጡ እቺ እህታችን ደግሞ ምንጣፍም ከኛ አዛለች መጋረጃም አዛለች መጋረጃውን ለመስቀል እንዳልኳችሁ ቤቱ ገና እንግዲህ አልተስተካከለም ቦታ የመጋረጃ ቦታ ሁሉ ነገር አልተስተካከለም እና መጋረጃውን ለመስቀል አልተመቸኝም መጋረጃው ተሰርቶ ተቀምጧል ስለዚህ መጋረጃም ከዚህ ከመጅሊሱ ጋር ማች አድርገን ሰርተንላታል ይሄ የምታዩትንም ምንጣፍ በምታዩት መልኩ ከመጅሊሱ ጋር ማች አድርገን ሰርተነዋል ማለት ነው ተመልካቻችን እዚህ ጋር ያለው ደማቅ ሲሊቨር ነው። ይሄንኛው ወደ ነጣም ሚል ሲሊቨር ነው ከለሩ ማለት ነው። ሌላው ነገር እዚህ ጋር ያለው አበባ ነው። እዚህ ጋር ያለው አበባ እዚህ ምንጣፉ ላይ ካለው አበባ ጋር ማች እንዲያደርግ አስቤ ነው። እንግዲህ ከዚህኛው ጋር በጣም ፈካ ያደርገዋል ብለን አስበን ነው ይሄንን ምንጣፍ ያደረግንለት ማለት ነው። ይሄ የምታዩት ምንጣፍ 3 በ4 የሚባለው ምንጣፍ ነው ማለት ነው ተመልካቻችን። ስለዚህ ቤታችሁን ማስዋብ የፈለጋችሁ እህትና ወንድሞቻችን ማዘዝ ያሰባችሁ በአካል መምጣት ከፈለጋችሁ አዲስ አበባ እና ከሪሴ እንገኛለን። ስልካችን ላይ ደውሉ፣ በአካልኛ ማግኘት ትችላላችሁ። በኦንላይን ማዘዝ የምትፈልጉ እህትና ወንድሞቻችን ደግሞ ከስር በሚገኘው በዋትሳፕ እና በኢሞ ቁጥራችን አናግሩን። ዲዛይን እና ከለር እናንተ ምረጡ፣ ውበቱን ለእናንተ እንተዋለን ማለት ነው ተመልካቻችን። አረቢያን መጅሊሶችን ስታዙ ከላይ ያሉትን ልብሶች በቀላሉ መቀየር ትችላላችሁ። ለማውለቅም ለማጠብም ሁሉ ነገሩ ጎንድድ በጎንድድ ከሆነ ከላይ ያለውን ልብስ እንደፈለጋችሁ ማድረግ ትችላላችሁ። ዋናው ጎንድዱ ነው ማለት ነው ከውስጥ ያለው ጎንድድ ያው ታው በፊት አረቢያን መጅሊሶች ላይ እየዘለልኩ እንደማሳያችሁ እየዘለልኩ አላሳያችሁም ማለት ነው። ተመልካቻችን፣ እንደምታዩት ግን በጣም ለመጫን ሞክራለሁኝ ወደ መሬት ማለት ነው። ሰለት እንደምታዩት ምንም ወደ ውስጥ የሚገባ የሚሰርግ ነገር የለውም። ሁላቸውም አንድ አይነት ተመሳሳይ ናቸው። በሁሉም ላይ የልኩ ማሳያችሁ ተመሳሳይ መሆናቸውን ለማሳየት ነው ማለት ነው። ይህኛውም ልክ እንደዛ ወደ ውስጥ የሚገባ የሚሰርግ የሚሰምጥ ነገር የለውም። ጥርት ያለ የማለዳ በወንድዶችን ነው የሚያምንጠቀመኛን ስታዙ ማለት ነው። ሁሉም ላይ እየሄድኩ ማሳያችሁ አንድ አይነት መሆናቸውን እንድታቁ ማለት ነው። ይህ እንደምታዩት ወደ ውስጥ የሚገባ የሚሰርግ ነገር የለውም። ስለዚህ የቦንድሉ ጥራት ሊያሳስባችሁ ይገባል። ከላይ ያለው ልብሱ በቀላሉ መቀየል ይችላል። በተለይ በዚህ አይነት ዲዛይን ከተሰራ አረቢያን መጅሊሶቻችሁ በየቀኑ እንኳን ማጠብ ከፈለጋችሁ መቀመጫውን ወልውላችሁ መደገፊያውን በቀላሉ ታወልቁታላችሁ። ምክንያቱም ይሄ መደገፊያውን ማውለቅ በጣም ቀላል ስለሆነ ማለት ነው። ለመጋጫጀን ለምሳሌ እዚህ ጋር ያለውን አንዱን ላሳያችሁ እዚህ ጋር ያለውን አንዱ ባሳያችን ተመልካቻችን እንደምታዩት፣ ዚፕ አለው። ዚፑ ቀጥታ ይከፈታል። ዚፑን ከከፈትን በኋላ እዚህ ጋር የሚይዘን ምንም ነገር የለም ማለት ነው። ልክ ልብሱን በቀላሉ በምታዩት መልኩ ልክ እንደዚህ እናወልቀዋለን። ከወለቀ በኋላ እንደምታዩት ተመልካቻችን ከወለቀ በኋላ ልብሱን ማጠብ እንችላለን ማለት ነው። ት ምንም የሚይዘው ነገር የለም። ለመመለስም ደግሞ ስንፈልግ ልክ እንዳወለቅነው እዚህ ጋር በምታዩት መልኩ እችኛዋን ቦታ በዚህ ጋር በትክክል በመጠበቅ ልብሱን መመለስ እንችላለን። እንደምታዩት አሁን አውልቄው ነበር እስከዚህ ድረስ ግን በቀላሉ መልሼዋለሁ ማለት ነው። ልክ እንደዚህ ልብሱን በቀላሉ አውልቃችሁ ወደ ቦታው መመለስ ትችላላችሁ፣ አውልቃችሁ ማጠብ ትችላላችሁ። ለማ ልብሱን ለመቀየር ከፈለጋችሁ ደግሞ ተመልካቻችን እንድን በጎንደር ካዘዛችሁ የግድ ባለሙያ የግድ ባለሙያ ጋር መወሰድ አይጠበቅባችሁም። አሁን ባለጣውላ ባለፍሬም ከሆነ የግድ ባለሙያ ጋር መወሰድ አለበት ማለት ነው። ምክንያቱም የግድ ባለሙያ ጋር መወሰድ አለበት ማለት ነው። ምክንያቱም ባለሙያ ሁሉንም ነገር ቦታ በቦታ ያስተካከለዋል ማለት ነው። ጎንድል በጎንድል ከሆነና ልብስ መቀየር ካሰባችሁ ደግሞ ተመርጋጃችን እቻሁን ያነሳኋት አንድ ሜትር ነው የምትባለው። መቀመጫውም ልክ እንደዚ አንድ ሜትር ነው። አንድ ሜትር አንድ ፍሬ አለኝ ይባላል። ዝጋር ያለችው ሜትር ካስናት ሜትር ካስር አንድ ፍሬ አለኝ ይባላል። ይሄ ኮርነሩ አንድ ኮርነር ከሆነ አንድ ኮርነር አለኝ ይባላል። ይሄ እዚህ የምታወት ረዥሙ ሁለት ሜትር ነው። ሁለት ሜትር ከሆነ ሁለት ሜትር አንድ አለኝ ይባላል። ስለዚህ ያላችሁን ብዛቱን እንደዚህ፣ እያንዳንዱ ስንት እንደሆነ፣ ሜትሩ ስንት እንደሆነ፣ ብዛቱን ለእኛ ከነገራችሁን ቤታችሁ ልብሶ ተሰርቶ ቤታችሁ መተን ልብሱን እንቀይርላችኋለን ማለት ነው ተመልካቻችን። ስለዚህ ጎንድል በጎንድል ልብሱን ለመቀየር እንደፈለጋችሁ ለማድረግ በጣም ምቹና ቀላል ነው። እድሜ ያለው ነገር ነው ማለት ነው ተመልካቻችን። ስለዚህ አሁን የቀረን እንግዲህ ወደ ዋጋው ማለት ነው ማለት ነው ተመልካቻችን። ይሄ የምታዩት ጎንድል በጎንድል ባለ ሀያ ቲክነሱ አሁን አይ ዋጋው ቅድም የሚያሳያችሁ ባለ ሀያ ቲክነስ ነው። ይሄም ባለ ሀያ ቲክነስ ነው። አሁን አይ ዋጋው በጎንድል በጎንድል ባለ ሀያ ቲክነስ በሜትር ዘጠኝ ሺህ አምስት መቶ ብር ነው ማለት ነው። ይሄ አንድ ሜትር ማለት ነው። አንድ ሜትር ለምሳሌ ከዛ አንስቶ እስከዛ ድረስ ነው። የቤታችሁ ልኬት ደግሞ ልክ እንደዚህ እንደ አረቢያ መጅሊስ ከ10 ሜትር በላይ ከሆነ ተመልካቻችን፣ እዚህ መሀከል ላይ ያለውን ቴብል በነጣ በምትፈልጉት አይነት ዲዛይን ማዘዝ ትችላላችሁ። እኛም በነጣ ሰርተን ቤታችሁን እናደርስላችኋለን። የቤታችሁ ልኬት ግን ከ10 ሜትር በታች ከሆነ 7 ሜትር፣ 8 ሜትር፣ 9 ሜትር እና 6 ሜትር፣ እንደዛ ከ10 ሜትር በታች ከሆነ ደግሞ መሀከል ላይ ያለውን ቴብል በ5000 ብር በምትፈልጉት አይነት ዲዛይን፣ እሱንም በ5000 ብር እንሰራላችኋለን ማለት ነው ተመልካቻችን። ከዛ በተረፈ እዚህ ጋር ማች ያደረግንበት እንግዲህ እንደዚህ እንደምታዩት በጣም የሚያምረው ምንጣፍ አለ ማለት ነው። ሶስት በአራት ይህ ይሄ ሶስት በአራት ምንጣፍ ተመልካቻችን አሁን ነው የሚዋጋው 38 ሺህ ብር ነው። ሁለት በሶስት ደግሞ እንደዛው ዋጋው ይቀንሳል ማለት ነው። ይሄ ግን የምታዩት ሶስት በአራት ነው። ብዙ ጊዜ ምንጣፎች ኦሪጂናል መሆናቸውን የምናውቀው ደግሞ ይሄ ጀርባው ጀሶ አለ። ጀሶ ማለት እንደ ጂፕሰን ነገር የሚቦል እንደ ስልታሹ እንደ ፎረፎር ነገር የሚቦላለው፣ ይሄ ግን ምንም አይነት ነገር የለውም። ኦሪጅናል የሆነው የቱርክ ምንጣፍ ነው ማለት ነው ተመልካቻችን። በነገራችን ላይ ምንጣፍ እንደየምንጣፉ ነው። ይሄ እንዳልኳችሁ መጥፎ የሚባል ወይንም ደግሞ ዝቅተኛ የሚባል ምንጣፍ አይደለም እንጂ የምንጣፉ ዋጋ ሦስት በአራት የሚባለው እስከ ሰባት ሺህ ብር ድረሳለ ስለዚህ ግር እንዳትሰኙ ላለ ወይ ማለት ተመልካቻችን። ስለዚህ ተመልካቻችን ለዛሬ ይዤላችሁ የመጣሁት ቪዲዮ ያያችሁትን ይመስላል። አላህ ሀገራችንን ሰላም ያርግልን፣ አላህ ሀገራችንን ሰላም ያርግልን፣ አላህ ሀገራችንን ከጫፍ እስከ ጫፍ ሰላም ያርግልን። እናንተንም ይሄንን ቪዲዮ የምታዩ እህትና ወንድሞቻችን ከክፉ ነገር ሁሉ አላህ ይጠብቃችሁ። ባላችሁበት በዓለም ዳርቻ አላህ ሰላም ያርጋችሁ። በሌላ ቪዲዮ እስከምንመለስ ድረስ አሰላሙ አሌይኩም ወራህመቱላሂ ወበረካቱ።